ክቡራና ክቡራን በያላችሁበት ሰላምታ ይደርሳችሁ። እነሆ ዛሬ የፍሬም ፈርኒቸር መልእክቶችን ይዞላችሁ መጥቷል። ይኸውም አሪፍ አሪፍ የሆኑ ፕሮዳክቶችን ወደ እናንተ ሊያቀርብ ዝግጅቱን ጨርሷል። ሳይሆን እስካሁን ብዙ ፕሮዳክቶችን በየሰብሲቲ ወይም ደግሞ በየክፍለ ከተማው እያደረሰ ይገኛል። እስካሁን ድረስ አሁንም እንደቀጠለ ነው። የበለጠ ጥራቱን ፍጥነቱን፣ እንደቀጠለ ይገኛል። በዚህም ውስጥ አልጋ፣ ቁምሳጥን፣ ጫማ መደርደሪያ እንዲሁም ቴብሎችና ሌሎች የተለያዩ ቁም ሳጥኖችን በመስራት ላይ እንገኛለን። ስለሆነም ድርጅታችንን ትጎበኙት ዘንድ ታዙ ዘንድ፣ እንዲሁም ለበዓል ለዝግጅት፣ እንዲሁም አዳዲስ ድርጅቶችን በምከፍቱበት ሰዓት የሚያስፈልጋቸውን ማናጀራል ቸሮችን፣ ቴብሎችንም እንዲሁ ታዙ ዘንድ በአክብሮት እንጠይቃለን። ስለዚህም ፕሮዳክቶቹ አስተማማኝ ናቸው። በጥራታችን አንጠረጠርም። ስለዚህ የመጣችሁ ታዘ ወንድ መልእክቴን አስተላልፋለሁ። መልካምን ሁሉ መኝላችኋለሁ። መልካም ጊዜ ይሁንላችሁ፣ እዳችኋለሁ